አንተም እንደሱ ልቀጠቅጠኝ ነው? ማነው? ፍቅረኛዬ የሚመታሽ? ብታይ ነው ጀርባዬ ጠባሳ በጠባሳ ነው። ምግብ በልተሻል? ከበላው አንድ ቀን አለፈኝ እንጂ ምግብ ። <smars> ብኛለች ሕክምና ያስፈልጋታል ይህን ሸጠሻ ሳክምያት አርሴማ እባላለሁ ጎበዝ አያስቀረም አርሴማሽ ጽልመት እየዳለው ላይ አትካለችበት ድምጿ አይገታኝ የአራዊቱ ጀግና አድርጎኛል ፍቅሯል በብርቱ አልፈራውም፣ አላመነታም፣ ዐይኗን ካላየው የለኝም ፋታ የሚመጣውን በውድቅቱ በፍቅር አምላክ ከገዘትኩት እየዳለው አይነጋም ሌቱ። ፍቅሯ ክንፎኛል ያው ባለ መብቱ። ፋታ ነሳኝ ጸንቶ መናፈቅ አልጠብቅ ጀንበር ተጫወትኩበት ነው መልሽ ሠራሽለት። ደግሞ እኮ የሚገርምሽ እናቴ ታማለች ስለው ስልኩን ሁላ እኮ ነው። እንዴት ናችኋል ወገኖች? ደህና ናችኋል ወይ? እግዚአብሔር ይመስገን ሰላም ነው።

ምህንንስ ማናይ ተመስከ ተመስገን ገቴ የሆነ ተመስከ። ለምንድን ነው የተውሸው? ስላልተቀየረ እሱ በቂ ምክንያት ነው ወይስ አትጁም? ፍቅር ብቻ በቂ ነው። አቶ ጁ ከሁሉም እና ከማንም አስበልጭ ይወደዋል። ቆይ ታዲያ ለምን ተውሹ? ሁሌ እንዳያደርግ የምነግረውን ነገር ያደርጋል። ከዛ ሁለታችንም ችግር ውስጥ እንገባለን። ከዛ ከዛስ? ከዚህ ይቅርታ ይላል እና ሁሌም ይቅርታ አደርግለት ስለነበር ትወደኛለች የትም አትሄድም ብሎ መናቅ ጀመረ። ከዛ በቃ ተለያዩ? እንዴ አርሱ ምን ትሰራለሽ እዚህ? አይ ኮሌጅ ውስጥ ሳጣ ጊዜ ክላስም አልገባም። ለዛም ምን ነው፣ ናፈኩሽ እንዴ? አራ ናፈከኝ፣ ናፍቅሻለሁ እባክሽ። አራኒ ስትጠፋ ጊዜ ምን ሆነ ብዬ ነው እና ሰፈሬ እንዲታወቅሽ ለነገሩ ተይው። የኮሌጅ ተማሪው በሙሉ ነው የሚያውቀው። ሴቶቹ ናቸው የነገሩሽ። ለማንኛውም የጠፋሁት ልቤን ሰብረሽ ነው። እኔ ምን አድርጌ ነው የሰበርኩት? ልቀርብሽና ልግባባሽ በሞከርኩ ቁጥር እየራቅሽኝ ነው።

ባርቢ ቆዩ፣ አታርፉም አይደል? ባርቢ ስለምወድሽ እኮ ነው። ብትወደኝማ ያልኩህን ትሰማኝ ነበር ውዴ። ደግሞ ደሙ ሰላም ልጅ ሰርሽ ታቅደሽ ዳርግ ባርቢ፣ ከየትም ሰርቅ ያመጣውን ቀልበት መቀበል ይመስላል እናቴ። ያው ሲስተር ሻወር ስገባ ወስጅቦት ነው ጀለሶች አላርን ለፋሞቻቸው ምናምን ቀለበት ሲያደርጉላቸው አይቼ ነው የአንገት ሀብሌ እንዳልሰጥሽ ደግሞ የማዘሩ አስጦታ ነው ሙባ እኔ በዚህ አስጦታ ምናምን አይደለም ያስፈልጊ። እናም እሺ፣ ምን ላምጣ? ምንድን ነው የምትፈልጊው? ታውቃለህ እናቴን አሟት በመከራ ያሳክምኩት ጻፈለት፣ መድኃኒቱ ደግሞ ከአቅም የበላይ ነው። ባርቢ፣ ያረ ምንም አትጨነቂ የእኔ ከፈለግሽ ፋርማሲ ያሉትን መድኃኒቶች በሙሉ በመዳበራ ነው ይዤልሽ እመጣው ጭንቅ እንዳይልሽ። እየቀለል ክ ባልሆነ ለሲጋራ ልጫት ቢሆን ኖሮ ገንዘብ አታጥም ነበር ማርብዬ ምንም አትጨናነቂ እኔ አሁን ገንዘቡን በትብት ብዬ አመጣልሻለሁ እንደ ለመድክ ሰርቀል ታመጣል እኔ በተሰረቀ ገንዘብ መሬት መግዛት አልፈልግም እሱን አብረን እናያለን ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ

በጣም ነበር ማፈቅርህ ታውቃለህ አይደል? እኔን መውደድ የለብሽም። ግን እኮ እንደ ወድህ ያደረክበት መንገድ ግዴታ ነበር። ምን ላድርግ? በዛ ፍጥነት የምትወጂኝ አልመሰለኝም ነበር። ከልብህ የቀረብከኝ መስሎኝ ነበር። እሱማ ከልቤ ነበር የቀረብኩሽ። አንድ ጥያቄ ልጠይቅ። ወደህኝ? ግን ታውቃለህ፣ ለአንቺ ጥሩ ስሜት ነበርኝ። መፈቀር የሚገባ ሰው አልነበርክም። እኔ ግን አበድኩ። እመኝኛን አንቺ ጥሩ ሴት ነሽ። እኔ አልገባሽም። እንደማትሆነኝ እኮ አውቃለሁ። ልቤ ግን አንተ ጋን ይቀረ። እኔም እኮ መረጋጋት ብችልና ከአንቺ ጋር በሆን ደስ ይለኛል። አመታት ሰጠው። አንተ ግን አሁንም ልብ ሌሎቹ ጋር ነው ያለው። ጥሩ ሴት ነሽ፣ ተፈቃሪም ሴት ነሽ። እኔን ኛ አልቻልኩበት፣ እኔን ኛ አልቻልኩት። በቃ ፕሊስ፣ የራስሽን ህይወት ኖሪ፣ ከእኔ ራቂ። በቃ ትጎጃለሽ ልብ ጥሩ ማንነት ያለውን ብቻ መጥቶኛ ያፈቅር ቢሆን አንተ ላይ ባልጣላኝ ነበር። ልባችን ላይ ማሰልጣን ቢኖረን ኖሮ እኔም አንቺን ባፈቀርኩሽ፣ አንቺ ምን ባላ ፍቅርሽኝ ነበር። በቃ ይህ በቃ ለራስሽ ነው ትኖር። ቻው። ያታታውላት በሕይወት መኖሬን፣ በሕይወት መኖሬ የምወደውን ሰው ሳጣው የራሴ እንዴሽ? ምንድን ነው? ንገሪኝ። ምን ሆነሽ ነው? ምንም አልሆንኩም። እንደ ደህና ትመስይ እኮ አይቼዋለሁ። አትንካኝ፣ ወደ እዛ። ምንም አልሆንኩም። ፊትሽን አይደለ እያየሁት እንደ ዘብዘፈሽዋለሁ። ኧረ ምን እንደሆንሽ ንገሪኝ። ኧረ ተይ ተይ፣ ንገሪኝ። በቃ ጭቅጭቀኝ ሄሎ፣ ሄሎ፣ ማኪ። አትምናባ ማኪ ነው። አለሁልሽ። እንዴት ነሽ? ጠፋሽ እኮ። አንተ ነው ክሬም ስራታው አውራኝ። ጠፋሽ መቼ? ዛሬ እንድንገናኝ። አትምናባ ነው የምትለው? እገልላለሁ። እሺ ወይ አሁን አይመቸኝም። ብዙም አሳሳቢ ቦታ አይደለውም። በእርግጥ ወይ ማታ እናድርገው እ በቃ ቫክሽን እንጃ የሚመቸኝ አይመስለኝም። ትንሽ ስራ ምናምን ነገር ሳያጨናንቁኝ አይቀርም። ቆይ ከማን ጋር ነው? እሺ በቃ ቻው ቻው። በቃ ቻው ቻው። ጭራሽ ለትንሽ ደቂቃ ኮረፈችኝ ብለህ ሌላ ሴት ልታገኝ ነበር። ሄኖክን ነው ሮት

በጣም ርቦኛል። ራሱ ምግብ እንኳን ተነስቼ መስራት አልቻልኩም። እሱማ ከክላስ ገና መምጫሳቱ ነው። እሺ በቃ የምደዋወላለን ማሰብ

እንዴ፣ ከመቼው ወዲህ ነው ደግሞ ኪችን የምትገባው? ወይኒ ደናና ምን ልታረግ ነው? ሽንኩርት የነካው እንዴ? ቅድም ተኝተ ስልክ ስታወሪ ረቦኛል ምናምን ስትይ ልሰራልሽ ስታይል ለቫኬሽን የሚሆን ልብስ እኮ ገዛው። እንዴ! ወደ ስልቴጂ ነው? ከከተማ ልንወጣ ነው? ለእኔ ሳነግሩ? ያው ሰሞኑን እኮ ስራ በዝቶብሻል ብለን ነው። እና ምን ችግር አለው? አስፈቅዳለሁ። መቼ ነው ምን አሁንማ ቀን ይለን። ነገ በጠዋት ተንስተን ነው የምንሄደው አይደል? በቃ የኔ ቆንጆ ሌላ ቀን ባይሆን አብረን እንሄዳለን። እሺ በቃ አሁን ሳምሪ ጋር እንሄድ። መጥሪያ ካርዱን ተቀበልሽ? አዎ፣ ግን የሁለት ሰው ብቻ መግቢያ ነው ማለት ለኔና ለሱም